ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ራህመት አደም ነኝ። አብራችሁን ሆኖ በአማራ ክልል ያለውን ውስብስብ ግጭት ለመፍታት ተኩስ ማቆም አስፈላጊ ነው ሲሉ ፖለቲከኛ ጣሄር መሐመድ ገለጹ። የክልሉ ሕዝብ እየደረሰበት ያለውን ችግር በመረዳት ሁሉም ለመፍትሄው መስራት ይገባልም ብለዋል። አንዱ ከ30 ወራት በላይ የቆየው የአማራ ክልል ግጭት ከባድና ያልተቆጠሩ ሰብአዊና ቁሳዊ ውድመቶችን አስከትሏል፣ አድርሷልም። ሰብአዊ ጉዳቶችና ማህበራዊ ምስቅልቅሎሾቹ ከኢኮኖሚ ስብራት የላቁ ጉዳትንም አድርሷል። ዛሬ ክልሉ ላይ እየደረሰ ያለው ችግር እልባት መስጠት ጊዜ የማይሰጠው ነው። ወደ መፍትሄ ለመሄድ ደግሞ ያለንበትን ሁኔታ መረዳት ወሳኝ ነው ይላሉ ከአሚኮኛ ጉዳይ ፕሮግራም ጋር ቆይታ ያደረጉት ፖለቲከኛ ጣሂር መሀመድ። የድህነት ተኮር የሚባሉ ሴክተሮች በተለይ የመንገድ፣ የትምህርት፣ የጤና ካለውም ላይ የተጓደሉ በአግባቡ ተሰርቶባቸውም ገና ማነቆ ነው። እነዚህን ነገሮች በትክክል ለማሳካት ጭራሽ በአናቱ ላይ የሴኩሪቲ የጸጥታ ችግር ጨምረህበት ሕዝባችንን ወደ ባሰ ችግር ውስጥ የሚከትነው ለዛ ነው። ምንም አይነት ምክንያቶች ሳይቀመጡ ወደ መፍትሄው መምጣት የሚያስፈልገው ብንዘረዝራቸው የጠቀስከው የኢኮኖሚ ሴክተር ብቻ አይደለም። እንዲያው በመደበኛነት ይሟላ የሚባለው የማህበራዊ ሴክተሩ የትምህርትና የጤናው ሴክተር ብቻ አስደንጋጭ ነው። እየወጣ ያለው ቁጥርና እየደረሰ ያለውን ነገር ቢያንስ እንኳን ከመቅረት መዘጌቱ ይሻላል። በቃ በእነዚህ አመታት የወደሙት የተፈጠሩት ችግሮች እንኳን ይበቃሉ። አሁን ቢያንስ አንድ ስቴፕ ደግሞ እንራመድ። በዚህ ሂደት ውስጥ ክልሉ ካለበት፣ ማህበረሰቡም ከሚያጋጥመው የዕለት ከዕለት ስቃይ እንዲላቀቅ አፋጣኝ መፍትሄ ይፈልጋል። እሱን ለማድረግ ግጭት ውስጥ ያሉ አካላት ለሰላም ቆራጥ መሆን አለባቸው ይላሉ። በጠረጴዛ ዙሪያ ተነጋግሮ ችግሮችን ለመፍታት ዝግጁ መሆን ያስፈልጋል። ወይም በፍጥነት በፖለቲካ ቋንቋ ገን ሳይለንስ ነው። በየትኛውም ወገን ያለው ይህ ጉዳይ ማለት እንደምታውቀው ኢትዮጵያ ውስጥ አንድ ተሞክሮ አለ። ለምሳሌ በጣም ከፍተኛ የሆነ ደም አፋሳሽ ጦርነት የተደረገበት የቅርብ ጊዜ የሰሜን ኢትዮጵያ ችግር በፕሪቶሪያ ስምምነት ሊፈታ የሞከረባቸው አግባብ አለ። ጥሪውን በተገቢ ሁኔታ ሁለቱም ተሰማምቶ አስፈላጊ የሚባለው ሶስተኛ ወገን ገብቶ ቢሆን በፍጥነት ሰላማዊ ውይይት ተደርጎ ለሕዝባችን እፎይታ የገን ሳይለንስ የመሳሪያ ድምጽ መስማት ማቆም እንዲቻል ሰላማዊ እንቅስቃሴ እንዲጀመር ማስቻል እኔ ከሁሉም በፊት የሚቀድም በፍጥነት መሰራት ያለበት ስራ ነው ብዬ ነማም። በሌላ በኩል በብሔራዊ ጥቅሞች ዙሪያ ከኛ ጉዳይ ጋር ቆይታ ያደረጉት አቶ ጣሂር ብሔራዊ ጥቅምን በአግባቡ በመረዳት ከታሪክ ትዝብት መዳን ያስፈልጋል ብለዋል። የሪጅም ሰርቫይቫሉን ሽፋን ይሰጥበታል አለኝ ወይም ለራሱ የመንግስት ህልውና መንግስት የሚባለው በወቅቱ ያለው አስተዳደር የስልጣን ጊዜውን ለማራዘም የህዝቡን አእምሮ ለመያዝ ምናምን የሚጠቀማቸው ነው ብለው የሚነሱ ተቃውሞዎች አሉ። አሁን ወደ ተጨባጭ እናምጣ ማለት ነው። የኢትዮጵያ አሁን ለምሳሌ አባይም በለው አሁን በብሔራዊ ጥቅማችን ላይ የባህር በር ጥያቄም በለው በትክክል ከፕራዮሪቲ አንጻርም የሪጂሙ የራሱን ሰርቫይቫል ከማስጠበቅ አንጻርም ሊነሱ የሚችሉ ጥያቄዎች ናቸው ወይ ካልከኝ፣ እኔ በግል ያለኝ አመለካከት ለሰርቫይቫሉ የሚያስብ መንግስት ቀይ ባህር ላይ ሌላ ኮንፍሊክት ውስጥ ይገባሉ እየኔ አላምን። አገር ውስጥ ያለችን የስልጣን ጊዜውን እንደምንም እያለ መጠበቅ ማስጠበቅ የሚፈልግ አካል እንደዚህ አይነት ከባባድ ጉዳዮችን አይነካም። ማለት ሊያመጣ የሚችለውን ኢንፍሉዌንስ ስለምናውቀው ማለት ነው። የተሳሰረ ስለሆነ ፕሮክሲ በጣም ይሄ የውክልና ጦርነቶችን ሁሉ ጋብዞ ስለሚያመጣብህ ኤርትራ የሚመሩ አካላት የኢትዮጵያን የባህር በር አይገባትም ብለው እንደሚናገሩት ያንን ሀሳብ ገዝቶት ነው ማለት ነው። ይህ አካል እንዴት ነው የታሪክ ትዝብስ ውስጥ የማይገባው? ጠላት አጀንዳችን ሊያስጥል በሚቀሰቅሰው እንቅስቃሴ ውስጥ አለያንስ ፈጥረህ ስሙን ግን የነፃነት ትግል ብለው የምታደርገው እንቅስቃሴ በትክክልም የታሪክ ትዝብስ ውስጥ ይጥላል። በቀጠናው ውስጥ ኢትዮጵያ አንድነቷንም ሆነ ብሔራዊ ጥቅሞቿ እንዳታስከብር የሚተጉ ኃይሎች መኖራቸውን በመረዳት ግን በጋራ ለመተባበር ወሳኝ መሆኑ ተነግሯል። ካፒታል ገበያ የኢትዮጵያን የፋይናንስ ራዕይ የሚያሳካ ስርዓት ነው ሲሉ የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናገሩ። ኢትዮጵያ ብዝሃ የኢኮኖሚ አማራጭ እንዲኖራት ካፒታል ገበያው ትልቅ ሚና አለው ብለዋል። ሁለተኛው ቀጠናዊ የካፒታል ገበያ ጉባኤ በአዲስ አበባ በመካሄድ ላይ ነው። አንዱ አለመና Under its homegrown economic reform, laid the foundation for a modern capital market to build a resilient financial future. ኢትዮጵያ ቀጠናዊ የካፒታል ገበያ ኮንፈረንስን እያስተናገደች ትገኛለች። የኢትዮጵያ ባለፉት ጥቂት ዓመታት እያከናወነች በምትገኘው የማክሮ ኢኮኖሚ ማሻሻያ አካል የሆነው የካፒታል ገበያ ምስረታ በተለይም የኢትዮጵያን በባንክ ስርዓት ብቻ ተመስርቶ የነበረውን የፋይናንስ ስርዓት ወደ ብዝሃ ዘርፍ አምጥቶታል ብለዋል የገንዘብ ሚኒስትሩ አቶ አህመድ ሺዴ ከዚህ ባለፈ ኢትዮጵያ የከባቢን ስነ ምህዳር በመፍጠርና የካፒታል ገበያ ደግሞ የኢትዮጵያን የፋይናንስ ስርዓት አካታች የሆነና እድገትን ያማከለ ሆኖ እንዲቀጥል ትልቅ ሚና አለው ብለዋል። ካፒታል ገበያ የግሉን ዘርፍ ሙሉ አቅም እንዲጠቀሙ እድል የከፈተ ነው። የስራ እድልን በማሳደግ የካፒታል አስተማማኝነትና የስራ ሁኔታን አምጥቷል። ከውጭ ከሚመጣ የገንዘብ ምንጭ ይልቅ ሀገር ውስጥ የሚገኝን የፋይናንስ ምንጭ ላይ መተማመን የሚያስችል ስነ ምህዳር እየፈጠረ ነው። ለዚህም የታክስ መሰረቶችን ማስፋት ቅድሚያ የተሰጠው ተግባር ነው። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ አካል የሆነው የካፒታል ገበያ የኢትዮጵያን ፋይናንስ ራዕይን በአግባቡና በተጨማሪ ሁኔታ የግሉንም ሆነ የመንግስትን ዘርፍ አቅም በአግባቡ በማስተባበር ግልጽ፣ ጠንካራና ተሻጋሪ ስነ ምህዳር እየፈጠረ የሚሄድ የካፒታል ገበያ የኢትዮጵያን ሁሉን አይነት የካፒታል አቅሞች በማስተሳሰር ለሀገሪቱ የኢኮኖሚ መሻሻሎች ትልቅ አስተዋጽኦ ያደርጋል፤ ብለዋል የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ። ከዚህ ባለፈ ደግሞ ግልጽ የሆነ አሰራርን በመፍጠር የውጭ ቀጥታ ኢንቨስትመንትን በመሳብ በኩል ትልቅ ሚና ይጫወታል። ማርኬት ነው ያሉት። ኢትዮጵያ የካፒታል ገበያን በጀማሪነት ሳይሆን በፈጣን ተሳታፊነት የምትታይ ሀገር ሆናለች። ካፒታል ገበያ ኢኮኖሚን በማንቀሳቀስ አዳዲስ ካፒታልን በማስተሳሰር የቢዝነስ አማራጮችን እያመጣ ስራ እየፈጠረ ያለ ነው ብዙሃን የኢኮኖሚ ስርዓትም ነው። ለውጭ ኢንቨስተሮች ግልጽና መረጃ ሰጪ የሆነ የኢትዮጵያን ሁኔታ በማመላከት የመወሰንና የማልማት አቅምንም ይፈጥራል። በዚህም ሀገራችን ጠንካራ የውጭ ኢንቨስትመንት መዳረሻ በማድረግ በኩል ሚናው ትልቅ ነው። የካፒታል ገበያ የኢትዮጵያን ኢኮኖሚ መሰረት ያለው ጠንካራ አሳታፊ በማድረግ የበለጸገ ሀገር ለመገንባት የምንሰራውን ስራ ማሳያ ብቻ ሳይሆን ተግባራዊ ውጤትም እያመጣ ያለ ነው። ካፒታል ማርኬት አር ኢመርጂንግ ናት ሲምፕሊ አስ ፋይናንሽል ፕላትፎርምስ በት አስ ፓወርፉል ኢኮኖሚ ካታሊስት ኢትዮጵያ አካታችና ግልጽ የፋይናንስ ስርዓት በመዘርጋት በኩል የኢትዮጵያ ካፒታል ገበያ ትልቅ ሚና እየተወጣ ነው ብለዋል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልኩ ካፒታል ገበያ የጋራችን የሁላችን እንዲሆን ይከዚ የኢትዮጵያ ካፒታል ገበያ ባለስልጣን አይደለም ወይም ካፒታል ገበያ ውስጥ በቀጥታ የሚሳተፉ ተቋማትና ግለሰቦች ብቻ ሳይሆን ይሄ ካፒታል ገበያ የሁሉም ኢትዮጵያውያን ገበያ ነው። ለዚህ ይህንን ለማሳየት በጋራ ተሰብስበን የምንመክርበት፣ የምንነጋገርበት፣ ዲስከስ የምናረግበት በተለይ የኤክስፐርቶችን ኤክስፒሪየንስ የሌሎች ሀገራትንም ጨምሮ ማለት ነው ሼር የምናረግበትና ወደፊት ደግሞ ለዚህ ካፒታል ገበያ ያለንን እቅድ እንደ ባለስልጣን በተለይ ገበያው እንደ መምራት ኃላፊነት እንደተሰጠው ተቋም ይህንን ቪዥናችን ደግሞ ሼር የምናደርግበት መድረክ ነው። ኢትዮጵያ ያላትን የተፈጥሮ ጸጋና አቅም በአግባቡ የመጠቀም ጥረቷን አጠናክራ ትቀጥላለች ሲል የመስኖና ቆላማ አካባቢ ሚኒስቴር ገለጸ። ሚኒስቴሩ በፀሐይ ብርሃን የሚሰሩ የውሃ ፓምፖችን ለሁሉም ክልሎች ድጋፍ አድርጓል። በለጠ ታረቀ ዝርዝር አለው። ኢትዮጵያ አይነተ ብዙ ምቅ የተፈጥሮ ጸጋ ያላት ሀገር ስትሆን ከዚህ ውስጥ የከርሰ ምድርና ገጸ ምድር ውሃ በምሳሌነት የሚጠቀሱ ናቸው። ምንም እንኳ ሀገሪቱ በብዙ መልኩ የሚመነዘር ሀብት ባለቤት ብትሆንም ከግንዛቤና እውቀት እጥረት ሳትጠቀምበት ዘመናትን ቆይታለች። የመስኖና ቆላማ አካባቢ ሚኒስቴር በፀሐይ ኃይል የሚሰሩ የውሃ ፓምፖችን ለሁሉም ክልሎች ድጋፍ አድርጓል። ሚኒስተሩ ዶክተር አብርሃም በላይ በርክክቡ ወቅት እንደገለጹት ፓምፖቹ አርሶ አደሮች ና አርብቶ አደሮች የገጸ ምድር ና ከርሰ ምድር ውሀን በቀላሉ ተጠቅመው ምርትና ምርታ ማነታቸውን እንዲያሳድጉ የሚያግዙ ናቸው ብለዋል ለክልሎች ለሁሉም ክልሎች ነው ይህንን ስጦታ እየሰጠን ያለ ነው ለአርሶ አደሮች ወይም አርብቶ አደሮች በቀላሉ ከሚገኙ ውሃዎች ከአንደርግራውንድም ሊሆን ይችላል ከሳርፌስ ውሃም ሊሆን ይችላል የሚገኙትን ታፕ ተደርጎ እርሻ መስራት የሚችሉበትን ኢሪጌሽን መስራት የሚችሉበትን ሁኔታ የሚፈጥርላቸው ነው። ክልሎቹ የተሰጣቸውን ድጋፍ በአግባቡ ተጠቅመው የተሻለ ውጤት ማስመዝገብ ከቻሉ በቀጣይ ዓመትም ድጋፍ ይደረግላቸዋል ሲሉ ነው ሚኒስትሩ ዶክተር አብርሃም የገለጹት። ክልሎች ይህንን በዲስፕሊን በመፈጸም አርሶ አደሮቹ ውጤታማ ሆነው ይህንን አምርተው ለሌላ ትርፍ የሚያመጡበትና ለሌላም ድጋፍ የሚገኝበትን እድል የሚፈጥር ስለሆነ ይህንን አይነት ሞዴል ውጤታማ ሆኖ ለሰራ ክልል በቀጣይነት የምንደግፈውንም ሂደት በዛው ልክ እንደሚሆን ታሳቢ ተደርጎ መፈጸም ያለበት ነው የሚሆነው። የምስኖና ቆላማ አካባቢ ሚኒስትር ዴታ አብዱራማን አብዱላ በበኩላቸው ከአሁን በፊት ለክልሎች ይደረግ የነበረው ድጋፍ በነዳጅ የሚሰሩ ፓምፖች እንደነበሩ ገልጸው ከወጪ አንጻርና ከአየር ንብረት ለውጥ ጋር ተያይዞ በሀገር ላይ አሉታዊ ተጽዕኖ እንደነበራቸው ነው የተናገሩት። ዛሬ በድጋፍ መልክ የሚሰራጩት ፓምፖቹ ግን እነዚህን ችግሮች የሚፈቱ እንደሆነ ነው የተናገሩት። አሁን ዛሬ የምን እያሰራጨን ያለነው ፓምፖች በፀሐይ ኃይል የሚሰራ በሶላር የሚሰራ ነው። ይሄ ጠቀሜታው የውጭ ምንዛሬን ይቆጥብናል። በተጨማሪም እየገነባን ያለነው አረንጓዴ ኢኮኖሚ የአየር ንብረት ለውጥን ተጽዕኖ ከመቋቋም አኳያ ከፍተኛ ድርሻ ይኖራል። ስለዚህ ምስራው ስራ የመስኖ ስራ ከአካባቢው ጋር የተስማማ በሌላ በኩል ደግሞ ምርትምና ምርታማነት ከማሳለጥ አኳያ ግብርና ከማዘመን አኳያ ከፍተኛ ድርሻ ያለው ስለሆነ ዘለቄታዊነቱ በጣም ከፍተኛ የሆነ አካባቢን የማይበክል የውጭ ምንዛሬ ክፍያን የማይጠይቅ ቴክኖሎጂ ነው ማለት ነው። አርሶ አደሩና አርብቶ አደሩ እነዚህን መልካም አጋጣሚዎች በአግባቡ በመጠቀም የተሻለ ምርት ማምረትና ሀገሪቱ የጀመረችውን የምግብ ዋስትናን የማረጋገጥ ጥረት መደገፍ ይገባቸዋልም ተብሏል። የኢትዮጵያ ሰራተኞች ድምጽ በአፍሪካም ሆነ በዓለም አደባባይ እንዲሰማ ለማድረግ እየሰራ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። ሰላሳ ሰባተኛው የ የዓለም አቀፍ የሰራተኛ ማህበራት ኮንፌዴሬሽን ምክር ቤት ስብሰባ በአዲስ አበባ ተካሂዷል። ሰለሞን አሰፌ የዓለም አቀፉ የሰራተኞች ማህበራት ኮንፌዴሬሽን ምክር ቤት ጉባኤ ለመጀመሪያ ጊዜ በአፍሪካ ምድር በኢትዮጵያ ተካሂዷል። ጉባኤውን ዓለም አቀፉ የሰራተኞች ማኅበራት ኮንፌዴሬሽንና ኦልሰብ ሰሃራን አፍሪካ በጋራ አዘጋጅተውታል። ኢትዮጵያ በሁሉም ዘርፍ እያሳየችው ያለው ሁለንተናዊ እድገት ብዙ ዕድሎችን እያስገኘላት ነው ያሉት የሥራና ክህሎት ሚኒስቴር ሚኒስተር ዴታ ዳንኤል ተሬሳ ይህ ጉባኤ በኢትዮጵያ መዘጋጀቱ ለሀገሪቱ ትልቅ እድል የሚፈጥር መሆኑን ገልጸዋል። የኮንፌዴሬሽኑ አባላት እንግዲህ ከተለያዩ ሀገራት የመጡ ናቸው። ወደ እኛ ሀገር ሲመጡ ደግሞ የአሰሪና ሰራተኛ አያያዛችን ምን ይመስላል፣ አሰሪና ሰራተኛ ሕጎቻችን ምን ይመስላሉ፣ ኢትዮጵያ ደግሞ የመደራጀት መብት ላይ የሰጠቻቸው ትኩረት ምን ይመስላል የሚሉትን ኢቫሉዌት አድርገው ነው ወደዚያ ጋር የመጡት። ወደ ኢትዮጵያ መርጠው መምጣታቸው ትልቅ ተቀሜታ ፋይዳ አለው። ከዛም አልፎ ደግሞ ከዚህ በኋላ እንግዲህ ለኢሜጅም፣ ሰራተኛ አያያዛችንም አጠቃላይ በኢኮሲስተሙ ላይ እየተደረጉ ስራዎችን ወደ አለም አቀፍ ይዘን መውጣታችንን የሚያመላክቱ ናቸው ማለት ነው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ የ የኢትዮጵያ ሰራተኞች ድምጽ በ በአፍሪካም ሆነ ባለም አደባባይ እንዲሰማና ችግሮቻቸው እንዲፈቱ በማደግ ረገድ በርካታ ስራዎችን እየሰራ መሆኑን ገልጸዋል። አለም አቀፍ ሰራተኛ ማህበራት ኮንፌዴሬሽን ጋር ብዙ ነገሮችን አብረን እንሰራለን። አባልም ነን። ወደ ኢትዮጵያ መጥቶ ስብሰባውም እንዲካሄድ የተደረገው ካለን ጥሩ ግንኙነት አንጻር ነው። እሱ ብቻ ሳይሆን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ለረጅም ጊዜ የኢትዮጵያ ሰራተኞች ድምፅ እንዲሰማ በአፍሪካ ደረጃ ተጽዕኖ በመፍጠር፣ በዓለም አቀፍ ደረጃ ተጽዕኖ በመፍጠር እንዲታወቅ የማድረግ ስራ ብዙ ስራዎች ተሰርቷል። ብዙ ስራዎችንም አብረን እንሰራለን። በዚህ ምክንያት እንደውም ከአፍሪካ ብዙ በዓለም አቀፍ ደረጃ ያሉ ውክልናዎች እኛ እንድናገኝ ነው የሆነው ማለት ነው። 37ተኛው የዓለም አቀፍ የሰራተኞች ማህበራት ኮንፌዴሬሽን ስብሰባ በአዲስ አበባ እንዲካሄድ ዋነኛ ምክንያት የሆነው ኢሰማኮ በዓለም አቀፍ ደረጃ ያለው ተቀባይነት ከጊዜ ወደ ጊዜ እየጎላ መምጣቱ ነው የተገለጸው። ከዓለም አቀፍ ሰራተኞች ስድስት ሰዎች ናቸው እዛ በቦርድ የሚሳተፉት። እዛ ውስጥም ስድስቱ ሰው ውስጥ ቦርድ ባልሆነን እየሰራን ነው ያለው ያን፣ እንግዲህ አለም አቀፍ ሰራተኛ ማህበራት ኮንፌዴሬሽኑ ነው የሚወክልን በከዚህ ቅርበት አንፃር በሀገር ውስጥንም የምንሰራቸውን ስራዎች እያንዳንዱን ያውቃሉ። ለዚህ ደግሞ ለሚዲያዎች ቴንክዩ ማለት እፈልጋለሁ። እናንተም እዚህ የምታስተላልፉት በጎግል እየገቡ እየተረጎሙ ነው እያንዳንዱን ያውቃሉ። እዚህ የምናደርጋቸውን እንቅስቃሴዎች ኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ምን እየሰራ ነው፣ በተለይ በሚዲያም በተለያዩ ሪፖርቶችም ያገኛሉ። ይህም መሰረት በማድረግ ነው እንግዲህ አሁን ይህን ስብሰባ እዚህ እንዲህ ሊካሄድ የቻለው። በምክር ቤት ስብሰባው የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ የስራና ክህሎት ሚኒስተር ሚኒስትር ሙፈሪሃት ካሚልና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ታድመዋል። ኮንፈረንሱም ከሕዳር 23 እስከ ሕዳር 25 2018 ዓ ም ድረስ እንደሚቆይ ተመላክቷል። ስለ አካል ጉዳተኛ ያለውን የተሳሳተ አስተሳሰብ በመቀየር የተግባር ስራዎችን ማጠናከር እንደሚገባ ተገለጸ። በዓለም አቀፍ ደረጃ ለ ሰላሳ አራተኛ ጊዜ በኢትዮጵያ ደግሞ ለ ሰላሳ ሶስተኛ ጊዜ ዓለም አቀፍ የአካል ጉዳተኞች ቀን በሰሜን ሸዋ ዞን በደብረ ብርሃን ከተማ ተከብሯል። ለአለም ለይኩን በደብረ ብርሃን ከተማ ዓለም አቀፍ የአካል ጉዳተኞች ቀን እየተከበረ ነው የሚገኘው በዓለም አቀፍ ደረጃ ለ ሰላሳ አራተኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ ነው እየተከበረ ያለው። የተባበሩት መንግስታት ድርጅት መረጃዎች እንደሚያሳዩት በዓለማችን ከሚኖረው አጠቃላይ ህዝብ ወደ 17 በመቶ የሚሆነው የአካል ጉዳት እንዳለበት ነው መረጃው የሚያሳየው። ከዛ ውስጥ ደግሞ 10 በመቶ ብቻ የሚሆኑት ናቸው አስፈላጊውን የሚባሉ ድጋፎች ያገኙት። በሰሜን ሸዋ ዞን ምን አይነት መልክ አለው? ጠር ያለ ቆይታ አደርጋለሁ። የአካል ጉዳተኞችን መሰረት ያደረጉ ቁሳቁሶች ወይም ደግሞ ድጋፎች በምን ደረጃ ይገለጻሉ? እንደ ሰሜን ሸዋ ዞን፣ እንደ የፍላጎታቸው አካል ጉዳተኞችን በየፍላጎታቸው ማስተናገድ ያስፈልጋል ማለት ነው። ይህን ስንል የሚደረጉት ድጋፎች ያንን ያማከለ ላይሆኑ ይችላሉ ማለት ነው። ስለዚህ የተጀመሩ ስራዎች ይኖራሉ። በአካል ታድሶ ማዕከል አለ በዚህ በሰሜን ሸዋ ዞን። አገልግሎቱ ግን የተሟላ አይደለም። ችግሮቹ ሁሌም እንዳሉ ይነሳሉ ና በእናንተ በኩል ምን አይነት ኃላፊነት ነው እየተወጣችሁ ነው? የእኛ ፌዴሬሽን በወረዳ ላይ ከ ሰላሳ አንድ በላይ የአቅርቦተኞች ማህበር ከ ስምንት በላይ የአቅርቦተኞች ፌዴሬሽን አሉ። ፊት ለፊትም እየተገኘን የአቅርቦተኞችን ጥቅምና ለማስከበር መብታቸው እንዲከበር ለማድረግ ከፍተኛ ጥረቶች እያደረገ ነው። እውነት ለመናገር ከዚህም አንጻር አሁን በአንዳንድ ወረዳዎች ፍሬያማ የሆኑ ስራዎችን እያየንበት ሁኔታዎች አሉ። በገቢ ማስገኛም፣ በተመለከተ የቤት መስሪያ ቦታ በተመለከተ በማህበር እንዲደራጁ፣ በመንግስት ተቋማት ገብተው እንዲሰሩ፣ በግል በራሳቸው ከቅጥር ውጭ ባለው በንግዱ እንዲሰማሩ ከማድረግ አንጻር አንዳንድ የሚታዩ ነገሮች አሉ። የተነሱት ሀሳቦች በዞን ውስጥ ችግሮች እንዳሉ አሁንም ብዙ መስራት እንደሚጠበቅ የሚያመላክቱ ናቸው። የሰሜን ሸዋ ዞን ሴቶች ህጻናት፣ ማህበራዊ ጉዳይ መምሪያ ይህንን ችግር ለመቅረፍ ደግሞ ምን አይነት ስራዎችን እየሰራ ነው የሚለውን እንጠይቃለን። በማህበረሰብ ውስጥ የአመለካከት ችግር አለ። ቁልፍ ችግር ሆኖ የሚታየው እሱ ነው። ከዛ ውጪ አካባቢ ችግር አለ። አካባቢያችን ለዚህ ምቹ አይደለም። ከዛ ውጪ ተቋም ላይ ስንመጣ ተቋማት ሕጉን በማስፈጸም ደረጃ የተቀመጠውን ሕግ ብቻ መሰረት አድርጎ መስራትም መሰረታዊ ክፍተቶች አሉ። እነኚህን ሕጎች መሰረት ተደርገው የአካል ጉዳተኛው ተሳትፎና ተጠቃሚነት እንዲረጋገጥ በመስራት በኩል ያላሳለሰ ጥረት ይደረጋል፣ ግን አሁንም ከችግር የተላቀቀ ስራ አይደለም። ወደ ማናቸው ዘገባ አለፍን። በኢትዮጵያ የዲፕሎማሲ ስኬት ውስጥ የራሳቸውን አሻራ አሳርፈዋል። የአፍሪካ አንድነት ድርጅት ተቋማዊ ለውጥ እንዲያመጣና ይህንን በሚያሳካ መንገድ እንዲዋቀርም ከፍተኛ ድርሻ አበርክተዋል፣ አምባሳደር ቆንጂት ስነ ጊዮርጊስ። በዛሬው የማናቸው የዜና አምዳችን ስለ አምባሳደር ቆንጂት ስነ ጊዮርጊስ መሰረት መቅጫት ትነግረናለች። understand that our dreams and aspirations will not take us የሙያ ባልደረቦቻቸው ተንቀሳቃሿ የአፍሪካ ጉዳዮች ኢንሳይክሎፒዲያ በሚል ይጠሯቸዋል። ከ51 ዓመታት በላይ በኢትዮጵያ ዲፕሎማሲ ላይ የራሳቸውን አሻራ አሳርፈዋል። በዚህም አፍሪካዊ ዲፕሎማት የሚል ስያሜን አግኝተዋል። የተወለዱት በ1932 በሐረር ከተማ ነው። ነጻነት ከኃላፊነት ጋር ተሰጥቷቸው ያደጉት አምባሳደር ቆንጂት ስነ ጊዮርጊስ አስተዳደጋቸው ምክንያታዊ በሆነ መንገድ እንዲያስቡ፣ በራስ የመወሰን አቅማቸውን እንዲያዳብሩና ና በኃላፊነት ስሜት እንዲንቀሳቀሱ እንዳደረጋቸው በአንድ ወቅት ባደረጉት ቃለ ምልልስ ተናግረዋል። የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ከእህታቸው ጋር ወደ ለንደን በመጓዝ ትምህርታቸውን ተከታትለዋል። ከዚያም የዓለም አቀፍ ግንኙነት ትምህርትን በለንደን ዩኒቨርሲቲ ኮሌጅ አጠኑ። የመጀመሪያ ዲግሪያቸውን በዚሁ የትምህርት መስክ አጠናቀቁ። ዓለም አቀፍ ግንኙነት እያጠኑ በነበሩበት ጊዜም ስለ ተባበሩት መንግሥታት ድርጅት የተጻፉ መጽሐፍትን ያነቡ ነበር። ይህም ስለ ድርጅቱ አደረጃጀት አሰራርና ተግባራት በጥልቀት የማወቅ ጉጉትን አሳደረባቸው። በኢትዮጵያ ንጉሠ ነገሥት መንግስት የውጭ ጉዳይ ሚኒስቴር ከሰሩ በተባበሩት መንግስታት ድርጅት ኢትዮጵያን ወክሎ በሚገኘው የኢትዮጵያ ልኡክ ውስጥ የማገልገል እድል ሊኖራቸው እንደሚችል ምክረ ሐሳብ ያገኙት አምባሳደር ቆንጅት ለውጭ ጉዳይ ሚኒስቴር ማመልከቻ አስገቡ። ታዲያ በውጭ ጉዳይ ሚኒስቴር ለመስራት ማመልከቻ ያስገቡት አምባሳደር ቆንጅት ሴት በመሆናቸው ብቻ ማመልከቻቸው ተቀባይነት ሳያገኝ ቀረም። በዚህ ምላሽ ተስፋ ያልቆረጡት አምባሳደሯ በየቀኑ ወደ ሚኒስቴር መስሪያ ቤቱ እየሄዱ መጠየቅ ጀመሩ። ከዚያም የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ከመመስረቱ አንድ ዓመት ቀደም ብሎ በ1954 ዓ ም የውጭ ጉዳይ ሚኒስቴርን ሊቀላቀሉ ቻሉ። ቆንጅት የተመደቡት በሚኒስቴሩ የተባበሩት መንግስታት ክፍል ውስጥ ነበር። ከሶስት ዓመታት በኋላ በሁለተኛ ጸሐፊ ማዕረግ ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት የኢትዮጵያ አቋሚ ልዑክ ጽሕፈት ቤት ውስጥ እንዲሰሩ ተመደቡ። ታዲያ ዋና የዲፕሎማሲ ሥራ የመስራት ሕልም የነበራቸው አምባሳደር ቆንጅት በጊዜ ሂደት በመንግስታቱ ድርጅት የኢትዮጵያ አቋሚ ተወካይ ቡድን ውስጥ የጸረ ቅኝ አገዛዝ ጉዳዮች ኦፊሰር ሆነው መስራት ጀመሩ። ከአምስት ዓመታት በኋላ ደግሞ ወደ ኢትዮጵያ ተመልሰው ለአስር ዓመታት ያክል በውጭ ጉዳይ ሚኒስቴር የዓለም አቀፍ ድርጅቶችና ገለልተኛ ሀገራት መምሪያ ውስጥ አገለገሉ። በመቀጠልም በ1970ዎቹ ጄኔቫ ስዊዘርላንድ በሚገኘው የተባበሩት መንግስታት ድርጅት ጽሕፈት ቤት የኢትዮጵያ ቋሚ ልዑክ ምክትል ተወካይ ሆነው ተመደቡ። ለ10 ዓመታትም አገለገሉ። ከ28 ዓመታት አጠቃላይ የዲፕሎማሲ አገልግሎት በኋላ እዚያው ጄኔቫ በሚገኘው የተባበሩት መንግስታት ድርጅት ጽሕፈት ቤት የኢትዮጵያ ቋሚ መልእክተኛና በኦስትሪያ የኢትዮጵያ አምባሳደር ሆነው ተሾሙ። በመቀጠልም ከመጋቢት 1984 ዓ.ም ረጅ ጀምሮ በካናዳ በሜክሲኮና በእስራኤል የኢትዮጵያ አቋሚ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው እስከ ነሐሴ 1987 ዓ.ም ረጅ ድረስ ሰርተዋል። ወዲያውኑ ወደ ኢትዮጵያ ተመልሰው በአፍሪካ አንድነት ድርጅት ወይም ያውኑ የአፍሪካ ህብረት የኢትዮጵያ አቋሚ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው እንዲሰሩ ተሹመው ነበር። ከአንድ አመት በኋላ በግብጽ የኢትዮጵያ አቋሚ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው ተሽመው ከአራት አመታት በላይ አገልግለዋል። ከዚህ በኋላ ወደ አዲስ አበባ ተመልሰው ለሁለተኛ ጊዜ በአፍሪካ አንድነት ድርጅት የኢትዮጵያ አቋሚ መልእክተኛና ባለሙሉ ስልጣን አምባሳደርና በውጭ ጉዳይ ሚኒስቴር ውስጥ የአፍሪካ ጉዳዮች ጀነራል ዳይሬክተር ሆነው እንዲሰሩ ተሾመው ሰርተዋል። በ1998 ዓ ም በኦስትሪያ ፌዴራል ሪፐብሊክና በቪየና በሚገኘው የተባበሩት መንግስታት ጽህፈት ቤት የኢትዮጵያ አቋሚ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው እንዲሰሩ በድጋሚ ተሾሙ። ከመስከረም ወር 2002 ዓ.ም ጀምሮ ደግሞ በክብር በጡረታ እስኪሰናበቱ ድረስ በአፍሪካ ህብረትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የኢትዮጵያ አቋሚ ተወካይና ባለሙሉ ስልጣን አምባሳደር ሆነው ሀገራቸውን በትጋት አገልግለዋል። ዘ አፍሪካን ዩኒየን ኮሚሽን አወር ኦንሊ ቪሂክል ቱ ቴክ አስ ቱ አወር ዴስቲኔሽን። አምባሳደር ቆንጅ ስነ ጊዮርጊስ በአፍሪካ ህብረት የኢትዮጵያ አቋሚ ተወካይና ባለሙሉ ስልጣን አምባሳደር በነበሩበት ወቅት የአፍሪካ ህብረት ብሩ መጪ ጊዜን ለማረጋገጥ በዋነኝነት በገንዘብ ራሱን ሊችል፣ ተቋማዊ አቁሙን ሊያዳብር፣ ደካማውን ኢኮኖሚያዊና የመሰረተ ልማት ውህደቶችን ሊያጠናክር እንደሚገባው ይመክራሉ። የአፍሪካ ህብረት በህዳር ወር 2008 ዓ.ም ለአምባሳደር ቆንጅት ደማቅ የስንብትና የምስጋና መርሃ ግብር አዘጋጅቶ ሽኝት አድርጎላቸዋል። አምባሳደር ቆንጅት የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን እንዲሻሻል በተለይም የአፍሪካ አዳራሽ ተብሎ የሚታወቀው የኮሚሽኑ ክፍል አፍሪካዊ ማንነት የሚንጸባረቅበት ሙዚየም እንዲሆን የተጫወቱት ሚናም ከፍተኛ ነው። አምባሳደር ቆንጂት ስነ ጊዮርጊስ ለረጅም ዓመታት አገልግሎታቸው ሽልማቶችን አግኝተዋል። ለአብነት ያክልም በጥር 2011 ዓ.ም ለረጅም ዘመናት የዲፕሎማሲ አገልግሎታቸው ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የምስጋናና ና የእውቅና ሰርቲፊኬት ተቀብለዋል። አዲስ አበባ ዩኒቨርሲቲ በ2008 ዓ.ም የክብር ዶክትሬት ድግሪንም ሰጥቷቸዋል። በኢትዮጵያ ሴቶች ማህበር አዘጋጅነት የቀረበውን ተምሳሌት የተሰኘውን መጽሐፍ በመረጃ ምንጭነት ተጠቅመናል። ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሁንላችሁ።